ሁልጊዜ አሀዘን እንጂ ደስታ የማንሰማበት ሰማበት ጊዜ በመድረሱ እጅጉን በጣም ነው የምናዝ ነው ማለት ነው። እንግዲህ ባለፈው እንዳያችሁት እህታችን ረድዒት ሕይወቷ እንግዲህ በምን አይነት መንገድ እንዳለፈ አስተላልፈንላችሁ ነበር ማለት ነው ዛሬም የበለጠ ደግሞ መረጃ አለ የሚባሉ መረጃዎችንም ይዘንላችሁ መተናል ማለት ነው። ውድ ቤተሰቦቼ እጅጉን በጣም ሁል ጊዜ መሪር ሐዘን እና አሳዛኝ ነገሮችን በመስማታችን እያዘን እንገኛለን ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና እየተከበራችሁ አድማጭ ተመልካቾቼ እንደምን አላችሁ? በያላችሁበት ያለ ሰላምታና እዝነት አይድላችሁ ለማለት እወዳለሁ። ውድ የእኔ ቤተሰቦች ሁላችሁንም አላሁ ተአላ ባያላችሁበታል ይጠብቃችሁ። ለዚህ ቻናል ደግሞ አዲስ ሲሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናላችን ቤተሰብ ትሆኑ ዘንድ በአክብሮት እንጠይቃለን። ነባር ቤተሰቦች ቪዲዮ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ እላለው ማለት ነው። እንግዲህ ዛሬ ይዤላቸው የመጣሁት በጣም አሳዛኝ መረጃ ነው። ማለትም ሁልጊዜም ቢሆን አሳዛኝ ነገሮችን እየሰማን ነው የምንገኘው። አስደሳች ነገሮች ብለን የመጣንበት የምንመጣበት ቀን እየናፈቀን እየራቀን ነው የሄደው ማለት ነው እና ዛሬ ደግሞ ዛሬ በሰማሁት ወይም እንግዲህ ባዩትን ልበላችሁ መረጃ እንግዲህ አራት ይቅርታ፣ አስራ አራት ኢትዮጵያውያን በዱባይ እንግዲህ እራሳቸውን እንዳጠፉ ቪዲዮ ተለቋል ማለት ነው። በዚህ ላይ ዩቲዩብ ላይ እንግዲህ ቪዲዮ መጫን እንግዲህ ያንን ዩቲዩብ ስለማይፈቅድ ነው እንጂ በቴሌግራም እንግዲህ ማየት የሚፈልጉ በቴሌግራም ሀይል ትሉን ትችላላችሁ ማለት ነው። በዚሁ በዩትዩብ ስማችን ነው የቴሌግራም ሊንካችን ማለት ነው። በዛ ገብታችሁ ማየት የምትፈልጉ በዛ ሸር እናደርጋለን። እጅግ በጣም የሚያሳዝነው ሲቀጥል ደግሞ የእህታችን ረድኢት እንግዲህ አሟሟት እጅጉን አወዛጋቢ አሳዛኝም ነገር ነው ማለት ነው። ይቺ እህታችን እንግዲህ ባለፈው ህይወቷ እንዳለፈ አስተላልፍላችሁ ነበረ። በምን አይነት መንገድ ማለት ነው እህታችን ረድኢት እንግዲህ ለእናቷ አንድ የሆነች በጣም የማሳዝነው እና ልባችሁን የሚነካ ነገር ቢሆን ማለት ነው ለእናቷ አንድ ፍሬ ብቻ ነች። ሲቀጥል ደግሞ ይቺ ልጅ ከመጣች ብዙ አልቆየችም። ከመጣች አስራ አምስት ቀኗ ነው። በመጣይ በአስራ አምስት ቀኗ ነው እንግዲህ ህይወቷ ያለፈው ማለት ነው። ይህ የዩኒቨርሲቲ ተመራቂ ናት። ዩኒቨርሲቲ ተመርቃ ተመርቃ በወጣች ተወታ ወዳው እንደመጣች በአስራ አምስት ቀኗ ህይወቷ አልፏል ማለት ነው። እጅግ ያሳዝናል። ይቼታችን ህይወቷ እንደታለፈ ባለፈው ያው በአሰሪዎቿ እጅ ህይወቷ እንዳለፈ ነበር እየተነገረ ወይም ያስተላለፍንላችሁ ማለት ነው። አሁን ደግሞ በተደረገው የቃለመጠይቅ የአክስቷ ልጅ ኢንተርቪ ተደርጋ ነበር፣ እና የአክስቷ ልጅ አሰርዋን ደውላ ስጠይቃት ምን አለቻት መሰላችሁ? ምን ሆና ነው እንደዚህ የሆነችው ምናምን ስትላት፣ ህይወቷ ሊያልፍ የቻለው ምን አድርጋችኋት ነው? በእናንተስ እጅ ነው ወይ ብላስ በምትጠይቃት ሰዓት በእኛ እጅ ህይወቷ አላለፈም፣ ለእኛም ያየናት ኩሽና ታንቃ ተንጠልጥላ ኩሽና ኩሽና ተንጠልጥላ ነው ያገኝናት ነ ያሉት ማለት ነው። ስለዚህ ያንኑ ምን ያላየዋትም ነበር ልጆች ናቸው ያዩዋት ነ ያለችው ማለት ነው አሰሪዋ። ስለዚህ እውነት ለመናገር ይች ልጅ በቃ ኩሽና ኩሽና፣ ምን ቦታ ላይ ነው ግን የሚንጠለጠለው? ይዘናገር ኩሽና መቼም ማለት መጥበት ታቁታላቸው አይደለም፣ ይት ቦታ ላይ የሚያንጠለጠል ነገር አለ ከዱላብ ያለፈ አሁን ከዱላብ ያለፈ ኩሽና ውስጥ እዚ ሀገር ኩሽና ውስጥ ሌላ ምንም የምታገኙት ነገር የለም። ሰው የምንጠለጠልበት ነገር አይደል እንዴ? ምንም ነገር የለም። ስለዚህ ይህቺ እህታችን ህይወቷ ያለፈው በአሰሪዋ እጅ ነው ህይወቷ ያለፈው ማለት ነው። ስለዚህ ያክስቷ ልጅ ስልኳ ምናምን ሁሉ ለራሱ አመቴዋ አሰሪዋ እጅ ነው ብላለች። ስለዚህ ፖሊስ እንግዲህ ገና ክትትል እያደረገ ነው። ሲከትል የኛ ኤምባሲ በፊት ዝምታ የመረጠውን የዱባይ ኤምባሲ አሁን ስልክም እያነሱ እንደሆነ እንደገና ደግሞ ነገሮችን በማጣራት ላይ እንዳለ እንዳሉም ያው እንግዲህ እየተገለጸ ይገኛል። እንዲሁም ክትትል በደንብ ክትትል እያደረገ ነው። ቀጣይ እንግዲህ ደግሞ የበለጠ ኤምባሲዎች ክትትል አድርገው የዚችን የልጅ ህይወት እንዴት እንዳለፈ ክትትል አድርገው ለህዝቡ ይፋ ያሳውቃሉ ብለን እንጠብቃለን። ሲቀጥልም የአክስቷ ልጅ አሰሪዋ ስልክ በደወልኩ ቁጥር ታነሳልኛለች አለኝ። ለማስመሰል ማለት ነው። ምክንያቱም ለማስመሰል ነው ስልክ ታነሳለኝ። ለምን ስልክ ዘጋሽ፣ ነገሩን ካልሰራሽ ተብላ ስለምትባል ታነሳለኝ ማለት ነው። ስልክ ተንኮል ከሆናችሁ እናንተ አታውቁም። እንደው እዚህ ላይ ብዙ ስለነሱ ማውራት አልፈልግም። እነሱ ጋር እስካለሁ ድረስ ማለት ነው። እና ምላ ማለት ነው። አንዳንድ ባለጌ አሰሪዎች አሉ። በነገራችን ላይ ሁሉም ማለት አይደለም። አንዳንድ ባለጌ አሰሪዎች አሉ፣ ለሰው ነፍስ የማይሳሱ ለሰው ግደለሽነት የሰው ሰብአዊነት የማይሰማቸው ብዙ ብዙ አሰሪዎች አሉ። አንዳንድ ደግሞ ልክ እንደ እናቶቻችን በቃ የሚያውን አሰሪዎች ደግሞ አሉ። ሁሉም ማለት አይደለም በአረብ ሀገር ያሉ አሰሪዎች ሁሉም ማለት አይቻልም። ወደ ቤተሰቦች አንዳንድ አላህን የማይፈሩ እና ሰውን ሰው የማይመስላቸው አሉ። እኒህ ከአላህ የራቁ ከአላህ የተጣሉ ማለት ነው። እንደዛ አይነቶች ነው። ስለዚህ ይቺ ልጅ ከመጣች አስራ አምስት ቀን ሆነው እንግዲህ፣ ተኸየሉ ምንና ነው መታነቅ የደረሰው። ለእናቷ አንድ ፍሬ ናት። ለእናቷ ታስባለኝ እሷ ስትሞትባት እናቷ የእናቱ አቋቋም እንዴት እንደሆነ ታስባለች። ስለዚህ አታደርገው ይችልሽ፣ በአሰሪዎቿ እጅ ሊሆን ይችላል። ይሄንን ወደፊት በግልጽ ኤምባሲውን ተከታትሎ ጉዳዩን ይዞታል። ፖሊስም ጉዳዩን ስለያዘው ፖሊሶች ከኢምባሲዎች ጋር ያለውን ጉዳይ አይተው ደግሞ ለሕዝብ ይፋ ሲያደስ እንደሚያደርጉ ባለሙሉ ተስፋ ነን። ወዲያው ተከታትልን ደግሞ ለውድ ቤተሰቦቻችን ለእናንተ የምናቀርበው ይሆናል። ባካችሁ ተጠንቀቁ። ውድ ቤተሰቦች ታው ተሸጣናዊ ስራ እራቁ። ባካችሁ እውነት ይህን ምላችሁ በዚች ሌላው ደግሞ አስራ አራት ኢትዮጵያውያን ራሳቸውን እንዳጠፉም እየተገለጸ ይገኛል ማለት ነው። እነዚህ ልጆች በምን በምን መንገድ አጠፉ? እንግዲህ ወደፊት የምናይ ይሆናል። አሁን በዚች በአስራ አምስት ቀን ውስጥ ከኢድ ወደዚህ ማለት ነው እነዚህ አስራ አራት ኢትዮጵያውያኖች ራሳቸውን ያጠፉት ከኢድ ወደዚህ ከዛ በፊት ያሉት ማ ታውት ወደ ስንት ሬሳ እንዳለ ፍሪጅ ውስጥ ብዙ ኢትዮጵያውያን ፍሪጅ ውስጥ እንዳሉ ነው የሚነገረው። ይህ ይህ ነገር ምንድን ነው እንግዲህ፣ የመንግስት የራሱም ድክመት ይመስለኛል። እንዲህ በጣም ነው የሚያሳዝነው፣ ውድ ቤተሰቦች እና ምንላችሁ ነው ከዛም በፊት ወደ አራት መቶ የሚሆን ኢትዮጵያውያኖች በፍሪጅ ውስጥ እንደሚገኙም እየተነገረ ነበረ። መሲ ባለፈው እንዳያቸዋል ስለ ስደተኞች በጣም የምትሰራና ተግታ የምሰራና የምታዝን የምትተባበር እህታችን እንዳለችው ከሆነ ሰምታቸው ከሆነ አራት መቶ ሺህ ሬሳ ማለት እንግዲህ አራት ሬሳ አይደለም። አስባችሁታል። እዚህ ላይ መንግስት ለምን በደንብ አይሰራበትም? ምክንያቱም ከተቻለ ሬሳቸው እንዲገባ ለቤተሰቦቻቸው ሬሳንም አይቶ መቅበሩ እኮ አንድ ቁም ነገር ነው። ካልተቻለ ለምን እዚሁ እንድቀበሩ ከመንግስት ጋር አይነጋገርም? ከዱባይ መንግስት ጋር ለምን እንደዚህ ይሆናል? በቃ እኛ ኢትዮጵያኖች በቃ በየርንበት በቃ እንግዲህ እንደዚህ ነው ማለት ነው። በባህር ይመጣሉ ያልቃሉ፣ በየስንት ቦታው በቃ ኢትዮጵያውያን፣ እኛ ኢትዮጵያውያን በቃ በየቦታው ነው እንደ ወርቀን የምንገኘው። በቃ ምንም የሚቆረቆር ተቆርቋሪ የለንም ማለት ነው። እጅግ በጣም ያሳዝናሉ። ውድ ቤተሰቦቼ፣ እንደው ቪዲዮውን አበዛሁባችሁ እንጂ ስሜታዊ ትሆናላችሁ እዚህ ስትመጡ ማለት ነው። እዚህ ቦታ ላይ ስትሆኑ ስሜታዊ ትሆናላችሁ፣ ካለው አንፃር ማለት ነው። ስለዚህ መንግስት ይህን እየሰማ ይህን እያወቀ ችለተኝነትን ለምን እንደሚመርጥ ብቻ ግራ እየገባ ነው። እባካችሁ ሁላችሁም እሪ በሉ ማለት ነው ውበሉ በቃ የሞቱ እህት ወንድሞቻችን ወገኖቻችን ከተቻለ ጅናዛቸው አፈርዙ እንድነካ እንዲነካ እንዲቀበሩ ካልተቻለ ከተቻለ ደግሞ ሬሳቸው ለቤተሰቦቻቸው እንድሄድ ቤተሰቦቻቸው ሬሳቸውን እንኳን አይተው እንዲቆርጡና ሬሳቸውን አጥበው እንድቀብሉ በቃ ይሄንን ቢያደርግልን መንግስት፣ ሁላችሁም የ የበኩላችሁን አስተዋጽኦ እንድታደርጉ ስል እንግዲህ ህማጸናለው ማለት ነው። ተወንድሞችን ለሞቱት እንግዲህ አላህ ይረሀማቸው አላህ ወቶ ተመቅረት ይጠብቀን። ሀገራችን ሰላም አድርጎልን በሀገራችን ሞትንም ቆምንም በሀገራችን እንግዲህ ሁሉ ነገር የምናየ ያደርገን። በቃ ይህ ነው። እውነት ነው። በጣም ነው የሚያሳዝነው። ሰው ተምሮ ስደት በጀልባውን ሰሞኑ የተገለበጡትን አይታችሁ ከሆነ አይን አለማየት ነው ብቻ የምጨክኑ ብቻ ነው ያን የምታዩት። በቃ በጣም ከባድ ነው። ውድ ቤተሰቦቼ፣ እና ደቃውን አበዛውባችሁ። አላሁ ተዓላ፣ ሁላችሁንም አላህ ይጠብቃችሁ ለማለት ወዳለሁ። አሰላሙ አለይኩም ወረመቱላ።